ሰላም ውድ ቻናላችን ቤተሰቦች፣ ዛሬ ዘነላችሁ የመጣነው ቪዲዮ በጣም ጠቃሚና ለብዙዎቻችን የዕለት ተዕለት ሕይወት ፈተና የሆነ ጉዳይ ላይ የሚያተኩር ነው። ሁላችንም በዙሪያችን ያሉ ሰዎች ሁሉ መልካም እንዲመኙልን እንፈልጋለን። ግን እውነታው ከዚህ የራቀ ሊሆን ይችላል። አንዳንዶቹ በስኬታችን የሚደሰቱ ሲመስሉን ከጀርባችን ግን ምቀኝነትና ጥላቻ የሚያንገበግባቸው ናቸው። ይህ ስሜት ለብዙዎች በጣም ከባድ ነው። በራስ መተማመን እንዲያጡ፣ ግራ እንዲጋቡ አልፎ ተርፎም ወደ ኋላ እንዲመለሱ ሊያደርግ ይችላል። ታዲያ እነዚህን በልባቸው ክፋት ያዘሉ ሰዎችን እንዴት ልናውቃቸው እንችላለን? የጥላቻቸውን ምልክቶችስ እንዴት መረዳት እንችላለን? ዛሬ እነዚህን ወሳኝ ጥያቄዎች ለመመለስ እና እንዴት መቋቋም እንደምንችል በጥልቀት እናያለን። አብራችሁን እስከ መጨረሻው ቆዩ። ከጥቂት ዓመታት በፊት አንድ የምናውቀው ሰው ያጋጠመውን ታሪክ እንንገራችሁ። ይህ ሰው በጣም ታታሪና ስራውን የሚወድ ሰው ነበር። አዲስ የንግድ ስራ ጀምሮ ጥሩ ደረጃ ላይ እየደረሰለትም ነበር በወቅቱ ነገር ግን በዙሪያው የነበሩ አንዳንድ ጓደኛ የሚመስሉ ግን ጓደኞች በስኬቱ ደስተኛ አልነበሩም በድብቅ ይከታተሉት ስሙን ያጠፉት አልፎ ተርፎም ስራውን ለመጉዳት ብዙ መጥፎ ነገሮችን ያደርጉበት ነበር መጨረሻ ላይ ይህ ሰው ምን ያህል እንደተጎዳ ታውቃላችሁ በራሱ ተስፋ እንዲቆርጥና ስራውን እስከ ማቆም ደርሶ ነበር ነገር ግን ኋላ ላይ በብዙ ጥረቶች ተመለሰ እንጂ ይህንን ታሪክ ያቀረብንላችሁ በዙሪያችን እንዲህ አይነት ሰዎች መኖራቸውን እንድናውቅ እንዲረዳን ነው። የእነሱን መጥፎ ተጽዕኖ በቀላሉ ማለፍ እንደሌለብንና ነቅተን መጠበቅ እንዳለብን ለማስገንዘብም ጭምር ነው። ለመሆኑ እነዚህን ስውር ዘዴ ተጠቅመው እኛን ለማውረድ የሚሰሩትን ሰዎች እንዴት ማወቅ እንችላለን? የመጀመሪያው ምልክት ከመጠን ያለፈ ትችትና ስህተት መፈለግ ነው። የሚጠሉ ሰዎች በምታደርገው ነገር ሁሉ ስህተት ለማግኘት ይጥራሉ። ያደረግከውን ትንሽ ስኬት እንኳን አጣጥለው ያሳዩሃል። እንኳን ደሳለህ ከማለት ይልቅ ግን ይሄን ብታስተካከለው ኮ ጥሩ ነበር የሚሉ አስተያየቶችን ይሰጠዋል። ሁልጊዜም የበታችነት ስሜት እንዲሰማህ ይፈልጋሉ። በሰራሃው ስራ ምንም ጠቃሚ ነገር እንዳላደረግ እንዲሰማህ ያደርገዋል። ይህ አይነቱ ሰው ገንቢ ትችት ከሚሰጥ ወዳጅ ፈጽሞ የተለየ ነው። ገንቢ ትችት የሚያቀርበው ሰው ለበለጠ እድገትህ አስቦ ሲሆን፣ ይህኛው ግን አንተን ለመጣል ያለመ ነው። ሁለተኛው ምልክት በስኬትህ ደስተኛ አለመሆንና ቅናት ማሳየት ነው። አንተ ስኬትን ስታገኝ ፊታቸው ላይ ደስታ አይታይባቸውም። እንኳን ደስ አለህ ቢሉም በውስጣቸው ግን ቅናት ይታይባቸዋል። ይሄውም ስለ ስኬት ስታወራ ርዕሱን ለመቀየር ይሞክራሉ፣ ወይም ደግሞ ስኬትን ለማሳነስ ይሞክራሉ። እድለኛ ስለሆንክ ነው ወይም ይሄማ ምንም ማለት አይደለም የሚሉ አስተያየቶችን ይሰጡሃል። ይህንን ሲሉህ ፊታቸውም ብዙ አይፈጣም። የደስተኝነት ስሜትም እንደሌላቸው ከፊታቸው ላይ ታነባለህ። እውነተኛ ወዳጅ ግን ከዚህ የተለየ ነው። ስኬትህን እንደራሱ ራሱ ስኬት ይቆጥረዋል። ሁል ሁልጊዜም ፊቱ ላይ ደስታ ይነበባል። የሚጠላህ ሰው ግን ስኬትህ ስቃይ ይሆንበታል። ከአጠገብህ እስኪርቅ ድረስ ይጨናነቃል። ሶስተኛው ምልክት አሉባልታ ማውራትና ስም ማጥፋት ነው። አንተን የሚጠሉህና በአንተ የሚቀኑ ሰዎች ከጀርባ ስለ አንተ መጥፎ ወሬ ያወራሉ። ያላደረግከውን ነገር እንዳደረግከ አድርገ ያቀርባሉ። ስምህን ለማጥፋትና በሰዎች ዘንድ መጥፎ ሰው ተደርገህ እንድትሳል ይጥራሉ። አንተ የሌለህበትን ጉዳይ ወይም መጥፎ ነገር አንተ እንዳደረከው አድርገው ለሌሎች ያወራሉ። ይህን የሚያደርጉት አንተን ዝቅ ለማድረግና የራሳቸውን ዋጋ ከፍ ለማድረግ ስለሚያስቡ ነው። እውነተኛ የሆነ ሰው ግን በቀጥታ ችግር ካለበት አንተን ፊት ለፊት ያነጋግርሃል። ጥላቻ ያለው ሰው ግን በድብቅ አንተን ለመጉዳት ይጥራል። አራተኛው ምልክት ምክርህንና ሀሳብህን ችላ ማለት ወይም ማጣጣል ነው። የምትሰጠውን ምክር ወይም ሀሳብ በፍጹም አይቀበሉም። እንዲያውም ሞኝ እንደሆን ካድርገው ሊቆጥሩ ይችላሉ። አንተም ታውቃለህ የሚል አይነት ንቀት የተሞላበት አመለካከትን ያሳያሉ። ይህን የሚያደርጉት የበላይነታቸውን ለማሳየትና በራስ መተማመንህን ለመሸርሸር ነው። ለምሳሌ በተለያዩ ቦታዎች ማለትም አንተ ሀሳብህን በምታካፍልባቸው ቦታዎች ሁሉ አንተን ያጣጥላሉ። አንተ ያልከውን ከቁም ነገር ሳይቆጥሩ ሌሎች ሲናገሩ ግን የበለጠ ወደዛኛው ሰው ሀሳብ ያዘነብላሉ። ለሁሉም ሰው ሀሳብ አክብሮት መስጠት መልካም ቢሆንም እነዚህ ሰዎች ግን ምክርህን ለመስማት እንኳን ፈቃደኛ አይደሉም። አምስተኛው ምልክት በአንተ ላይ መሳለቅና ማሾፍ ነው። እነዚህ ሰዎች በአንተ ስህተቶች ወይም ደግሞ ድክመቶች ላይ ይሳለቃሉ። በጓደኞቻቸው ፊት አንተን ለማሳነስ ይሞክራሉ። ቀልድ በሚመስል መልኩ ይናገራሉ። እናም አንተን ሊነቅፉ ሁሉ ይችላሉ። ነገር ግን ይህ ቀልድ በውስጡ የጥላቻ ስሜት ያዘለ ይሆናል። በሌላ አስመስለው አንተ ላይ ሊሳለቁና በሌሎች ፊት እንዲሳቅብህ ሊያደርጉ ይችላሉ። እውነተኛ ቀልድ የሚያዝናና እንጂ የሚጎዳ ለመሆኑን ሁላችንም እናውቃለን። እነዚህ ሰዎች ግን ይህንን በማድረጋቸው በአንተ ስቃይ ደስታ ያገኛሉ። ስድስተኛው ምልክት ከአንተ ጋር መወዳደር እና የበላይ ለመሆን መሞከር ነው። በሁሉም ነገር ካንተ ጋር ይወዳደራሉ። ያንተን ስኬት ለመብለጥ ይጥራሉ። አንተ ጥሩ ውጤት ካመጣ እነሱ ደግሞ ከሱ የተሻለ ለማምጣት ይጣደፋሉ። ይህ ጤናማ ውድድር አይደለም። ይልቁንስ አንተን ዝቅ ለማድረግ የሚደረግ ሙከራ ነው። ጤናማ ውድድር በአዎንታዊ ነገር ላይ የተመሰረተ፣ ካንተ ምክርና ትምህርት መውሰድ ላይ የተመሰረተ፣ እንዲሁም ደግሞ ለሁለታችሁም ጠቃሚ የሆነና በመደጋገፍ ላይ ያተኮረ ነው። እውነተኛ ፉክክር ለጋራ እድገት የሚደረግ ሲሆን፣ ይህኛው ግን አንተን ለማውረድና እነሱን ከፍ ለማድረግ ያለመ ነው። ሰባተኛው ምልክት ደስታህን ማደብዘዝና አሉታዊ አስተያየቶችን መስጠት ነው። አንድ አስደሳች ነገር ሲገጥምህ ወይም ስትናገር በጣም አትደሰት የሁሉ ጊዜያዊ ነው የሚሉ አይነት ተስፋ አስቆራጭ ንግግሮችን ይናገራሉ። ደስታህን መስበርና የሞራልህን ልቀት ማደብዘዝ ይፈልጋሉ። አዎንታዊ ሰዎች በደስታ ይደሰታሉ፣ ጥላቻ ያላቸው ሰዎች ግን ደስታህን ሊነጥቁ ይፈልጋሉ። ስምንተኛው ምልክት ከአንተ ጥቅም ለማግኘት መሞከርና አመስገኛ አለመሆን ነው። እነዚህ ሰዎች ከአንተ ጥቅም ለማግኘት ይፈልጋሉ፣ ነገር ግን በምላሹ ምንም ነገር ለመስጠት አይፈልጉም። እርዳታህን ያገኛሉ፣ ነገር ግን አመስገኛ አይደሉም። አንተን እንደ መሳሪያ ብቻ ነው የሚያዩህ የመቀበል እንጂ የመስጠት ልማድ የላቸውም። እንደሚታወቀው ጤናማ ግንኙነት የሁለትዮሽ ጥቅም ላይ የተመሰረተ ነው። እነዚህ ሰዎች ግን ከአንተ ብቻ ለመውሰድ የሚፈልጉ ናቸው። ታዲያ እነዚህን ሰዎች ከለየም በኋላ እንዴት ራሳችንን መጠበቅና ከነዚህ ሰዎች ወጥመድ ማምለጥ እንችላለን? እነዚህን ሶስት እርምጃዎች መውሰድ ራሳችንን ለመጠበቅ ይረዳናል። አንደኛ ርቀትን ጠብቅና ድንበርህን አስከብር። እነዚህን ምልክቶች ከምታይባቸው ሰዎች በተቻለ መጠን ራቅ። ከነሱ ጋር ያለህን ግንኙነት ቀንስ። ስለ ግል ህይወትህ ወይም ስለ ስኬቶችህ ብዙ ነገር አትንገራቸው። ጤናማ ድንበር ማስቀመጥ ከነሱ አሉታዊ ተጽዕኖ ይጠብቀሃል። አይሆንም ማለትን ተማር። አንዳንድ ጊዜ ከሰዎች መራቅ ለራስህ የምታደርገው ትልቁ ውለታ ነው። ሁለተኛ፣ በአዎንታዊና ቀና ሰዎች ራስን ክበብ። በሕይወትህ ውስጥ ደስተኛና በስኬት የሚደሰቱልህና የሚያበረታቱ ሰዎች እንዲኖሩህ አደርግ። የእነሱ አዎንታዊ ኃይል የእነዚያን መጥፎ ተጽዕኖ ያቃለልልሃል። ይህ አይነት ሰዎች ጋር ብዙ ጊዜህን አሳልፍ። አስታውስ፣ አካባቢህ ማንነትን ይወስናል። አዎንታዊ ሰዎች አዎንታዊ እንድትሆን ያደርጉሃል። ሶስተኛ፣ በራስ መተማመንህን አጠናክርና ግቦች ላይ አተኩር። የእነዚህ ሰዎች አሉታዊ አስተያየቶች በራስ መተማመንህን እንዲያሳጡ አትፍቀድ። በራስህ ችሎታ እመን፣ ግቦችህን አጥብቀህ ያዝ። ስኬትህ ለእነሱ ትልቁ ምላሽ ነው። በትችታቸው ተስፋ ከመቁረጥ ይልቅ ለበለጠ ስኬትህ እንደማነቃቃያ ተጠቀምበት። የእነሱን ጥላቻ እንደ ነዳጅህ ተጠቀምበትና የምትፈልገው ቦታ ለመድረስ ሞክር። ውድ ቤተሰቦቻችን ዛሬ ያየናቸው እነዚህ ስምንት ምልክቶች በዙሪያችን ያሉትን መጥፎ ሰዎች እንድንለይ የሚረዱን ናቸው። አስታውሱ እነዚህን ሰዎች በሕይወታችሁ ውስጥ የማቆየት ግዴታ የለባችሁም። ርቀት በመጠበቅ በአዎንታዊ ሰዎች ራሳችሁን በመክበብና ራስ መተማመናችሁን በማጠናከር ከነሱ አሉታዊ ተጽዕኖ ራሳችሁን መጠበቅ ትችላላችሁ። ሕይወት ውድ ናት። በምቀኞች ጥላቻ እንድትደበዝዝ አትፍቀዱ። በራሳችሁ ብርሃን አብሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረግና ለሌሎችም እንዲደርስ ሼር ማድረግ እንዳትረሱ። እንዲሁም በዚህ ርዕስ ላይ ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ ጻፉልን። ለቀጣይ ቪዲዮዎችም ሀሳብ ካላችሁ መጻፍ ትችላላችሁ። ቻናሉን ሰብስክራይብ ያላረጋችሁ ካላችሁ አሁኑ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በሌላ ጠቃሚ ቪዲዮ እስከምንገናኝ ሰላም።